አንድ ሰውዬ በመኪና እየሄደ እያለ መንገድ ዳር ላይ መኪናዋ ተበላሽታ የቆመች ሴት ይመለከታል። ሲያት እርዳታ የምትፈልግ ስለመሰለው መኪናውን አቁሞ ወደ እሷ በመሄድ እርዳታ ትፈልግ እንደሆነ ጠየቃት። እሷ ግን ለረጅም ሰዓታት ማንም አቁሞ ስላልጠየቃት ሰውየውን ስታየው አለባበሱ የድሃ ስለሚመስል እርዳታውን አልፈለገችም። እንደፈራች የተረዳው ሰውዬ ስሙን ከነገራት በኋላ ሊረዳት እንደሆነ በመንገር ሊያረጋጋት ሞከረ። ከዛ የተበላሸውን መኪናዋን ከአድካሚ ሙከራ በኋላ ሰራላት። እሷም ላደረገላት ነገር ስንት ልክፈልህ ብላ ጠየቀችው። እሱም የእውነት ልትከፊን ካሰብሽ ሌላ ጊዜ እርዳታ የሚፈልግ ሰው ስታይ እርጂ። ከዛም ምንን አስታውሽኝ ብሏት ወደ መንገዷ አመራ። ከሁለት ቀናቶች በኋላ ልጅቱ ወደ አንዲት አነስተኛ ካፌ ሄደች። እዛ የነበረችው አስተናጋጅ የስምንት ወር ርጉዝ ነበረች። የምታስተናግደው ብቻዋን ስለሆነ በጣም እንደደከመች አስታውቃለች። ልጅቱን ተስተናግዳ ከጨረሰች በኋላ ለአስተናጋጇ ገንዘብ አስቀምጣላት ወጣች። አስተናጋጇም ብሩን ስታየው አላመነችም ነበር። ልጅቷ ያስቀመጠችላት የአንድ ዓመት ደሞዝ የሚሆን ገንዘብ ነበረ። ከብሩ ጋር ሌላ ወረቀት ተቀምጧል። እንዲህ ይላል ውለታዬ የለብሽም። አሁን አንቺን እንደረዳሁሽ እኔንም አንድ ቀን ሰው ረድቶኝ ነበረ። ልትካፊን ከፈለግሽ አንቺም ሌላ ሰው እጅ። አስተናጋጇም ስራዋን ከጨረሰች በኋላ ለባሏ ደስታዋን ለማካፈል በችኮላ አወጣች። የቤት ኪራይ የሚከፍሉት አልነበራቸውም። ልጅም ልትወልድ ስለነበረ ገንዘብ ያስፈልጋቸዋል። በቤት ገብታ የሆነውን ለባሏ ስትነግረው ማመላቃተው ከሳምንት በፊት አልቀበልም ያለው ክፍያ በቤቱ ድረስ መምጣቱ አስገረመው። ታዲያ መልካምነት ራሱ ይከፍላል።